ጥያቄ በእስልምና ላይ ያለኝ በክርስትና የቻልኩትን ያህል ትንሽ መልስ ለመስጠት ሞክራለሁ እ ጥያቄ ምን ነበር ያሁ እኛ ጥያቄ ኢየሱስ ክርስቶስ አምላክ አለው ወይስ የለውም አለው የትኛው ምዕራፍ ላይ ነው ማውራት የምትፈልገው ካለው በቃ ተመልሰን እናመሰግናለን ስለዚህ አምላክ ያለውን ሰው ነው እያመለካችሁ ያላቸውት ማለት ነው ኢየሱስ ክርስቶስ የእግዚአብሔር አብ ልጅ የድንግል ማርያም ልጅ፣ ለአንተ ለመድሃን አዳምና ሔዋን ኃጢአትን የሰሩበት ለመድሃን ከሰማይ ወርዶ በቀራንዮ ተሰቅሎ ያዳነ ኢየሱስ ክርስቶስ አምላካችን ጌታችን ብቻ ነው። የተጻፈልሽን እኮ መቀበል ግዴታችሁ ነው። ክርስቲያን ከሆንሽ ይኸውልሽ፣ አንቺ ኢየሱስ ወዲየሽ እያልሽ ስለ ክርስቲያን ማውራትሽን እዚህ ታቆሚያለሽ። ክርስቲያን አይደለሽም። አይመለከትሽም። ክርስቲያን አይደለሽም። ኢንዶም እንዳንቺ ሌላ ጨማምረም ማላ መልክ በአንድ አምላክ ብቻ ነው የምታመኑት። ክርስቲያን ነኝ። ክርስቲያን አይደለሽም። ክርስቲያን ስለ ክርስቲያን ነው ክርስቲያኖች ተይላቸውና ስለ ራስሽን ታወሪያለሽ። ጌታችን መድኃኒታችን ኢየሱስ ክርስቶስ የአብ ልጅ፣ የድንግል ማርያም ልጅ ለአንተን ለእኔ ለማዳን ከሰማይ ወርዶ በቀራንዮ ተሰቅሎ በደሙ የገዛን ላንተ ስነ የተሰቀለው ታሰኝ እንዳውራ ፍቀድልኝ። እሷን ወይ ምውት አድርጋት ወይ አውርዳትና እኔ ሐሳብ እንዳውራ። ሐሳብሽ ስለ ክርስቲያን አይደለም። ጠይቃት እሷን ስለ ስለ ጴንጤ ነው ምናምን የምባለው አይመለከትሽም። መጽሐፍ ላይ ስላለው ታውራ መጽሐፍ ላይ ባለው ነው አይደለም የምታወሪው? ከላይ ነው ምንላች ነው። ኢየሱስ ክርስቶስ በለበሰው ሥጋ አምላክ እንዳለው አምናለሁ። ኢየሱስ ክርስቶስ በሥጋ ከመምጣቱ በፊትም ቅድመ ዓለም አምላክ መሆኑን አምናለሁ። ኢየሱስ ክርስቶስ ደግሞ ተወልዶ በመካከላችን ካደረኝ እንደኛ በተራበ በተጠማ ጊዜ ምድር ላይ በኖረ ጊዜ አምላክ እንዳለው አምላክ አምላክ እንዳለው ወደ አምላኩ እንደጸለየ አምላካችን አምላካችሁ ጋር ይሄዳሉ አባታችሁና አባታችን ጋር ይሄዳሉ እንዳለም እኔን አምናለሁ። እኔ የተጻፈልኝን ሁሉ ስለሚቀበል ኢየሱስ በለበሰው ስጋ አምላክ አለው ብዬ አምናለሁ። ደግሞም ኢየሱስ ሕይወት ነው ብዬ አምናለሁ። ኢየሱስ ጌታ ነው ብዬ አምናለሁ። አሁን አምላክ በይ፣ ይሄ ነው። አሁን ማውራት ትችያለሽ። ስለዚህ አሁን በመጽሐፍ ቅዱስ ኢየሱስ ጌታ ነው ወይ አምላክ ነው የሚል ቃል የለም ብለህ ታስባለህ ተመስገን? መልስ ያለሽም፣ ንቀጥልላት። ተመስገን በቃ መልስ አግኝታለች መሰለኝ። አምላክ የለውም እያለች ነበርና፣ ያው እሷ የምትለው እኔ አንድ አምላክ በሶስት አካል ተገለጠ ብዬ ስለማምነው እኔ ኢየሱስ ክርስቶስ ሰውም ነው አምላክም ነው። ሰውነቱ ከተወለደበት ቀን ጀምሮ ለዘላለም እስከ ዘላለም ሰውነቱ የምኖር ነው። ከመወለዱ በፊት አምላክም ነበረ፣ ከተወለደ በኋላም አምላክነቱም ሰውነቱም ለዘላለም አብሮ የምኖር ነው ብዬ ነው ማምነው። ይሄ እምነትም ነው፣ ይሄ መጽሐፍ ቅዱሳዊ እውነታም ነው። ኢየሱስ ሰው አይደለም የምል ትምህርት ክርስትና አይደለም። ኢየሱስ ሰውም አምላክም ነው የምል እንጂ ክርስቲያን ኢየሱስ ሰው አይደለም የምል ክርስትና የለም። ምክንያቱም ካህን ሊሆን የምችለው ካህን ሊሆን የምችለው ሰው ነው። ኢየሱስ ሰው ስለሆነ ነው። ሰውነትን ታምኛለሽ አምላክነትን ታምኛለሽ። አሁን አንዳገ ሰውነት ነው ያከራክረን። ሰው ነው የምልህ በሁለቱ ነው የማምንው። ሰው ስለሆነ ነው ካህን የሆነው ሰው። እይቅርታ አንዴ፣ ካህን ሊሆን የምችለው ሰው ብቻ ነው፣ ስጋ ለባሽ ብቻ ነው ካህን ሊሆን የምችለው። ስለዚህ ኢየሱስ ክርስቶስ እሺ፣ ከሰ በለጥሽ እኮ አሁን ምንድነው ነጥቧ፣ ወገናችን ሰውም ነው አምላክም ነው። ሰው ነው በሚለው አንከራከርም። በቃ መድከም አያስፈልገንም። ሰውነትን አምነሻለሁ። አሁን አምላክ፣ እሺ አምላክነት ደግሞ ሮም ምዕራፍ ዘጠኝ አምስት ላይ እናውራ። ቀስ በመቼ ጠየቅኩኝ እኔ ከአምላክ ባህሪያቶች መካከል እስከ አንድ አምስት ጥቀሽልኝ። የአምላክ ባህሪ ሁሉን መፍጠር፣ በሁሉ ቦታ መገኘት፣ ሁሉን ማወቅ በጣም ጥሩ። ሁሉን ማወቅ እንዳትረሽን። ስለዚህ አንድ አምላክ አምላክ ነው ተብሎ እየሱስ ክርስቶስ የማያውቀው ነገር ካለ አምላክ አይደለም ማለት ነው። ሰው በሆነ በሰውነቱ ላያውቀው ይችላል፣ በአምላክነቱ ሁሉን ያውቃል። እውቀት ስጋዊ ማንነት አይደለም፣ እውቀት መለኮታዊ ማንነት ነው። ቅድም እንዳትረሽን ብለሻል፣ አምላክ ሁሉን ብለሽኛል አይደል እና ስጋዊ ማንነት ማለት መብላት፣ መጠጣት፣ መተኛት፣ ይሄ ችግር የለውም። እሺ እንቀበላለን እውቀት ግን ስጋዊ ማንነት ሳይሆን መለኮታዊ ማንነት ነው። አምላክ ያለፈውንም የወደፊትን ሁሉ የሚያውቅ ነው አደለም? ያውቃል። ስለዚህ ኢየሱስ ክርስቶስ ካላወቀ አምላክ አይደለም ማለት ነው። አምላክ ነው በሰውነቱ ላይ ያውቀው ይችላል። በአምላክነቱ ሁሉንም የሚያውቋል። እውቀት ስጋዊ ማንነት አይደለም እኮ ገናችን። እውቀት መለኮታዊ ማንነት ነው። ቅድም ተናግረሻታል፣ እንዳትረሽ። እኔ የተናገርኩት እኮ እኔ ኢየሱስ ሰው ብቻ ነው መቼ ደመደምኩት? ኢየሱስ ሁለት ማንነት አለው ነው መለኮታዊ ባህሪ እና ስጋዊ ባህሪ ይለያሉ። እስኪ ስጋዊ ባህሪ ምን ምን ናቸው? ስጋዊ ባህሪ መብላት፣ መጠጣት፣ መተኛት መተኛት እውቀት ደግሞ መለኮታዊ ባህሪ ነው። አዎ አዎ እንተስማማለህ? ስለዚህ ኢየሱስ ክርስቶስ ማርቆስ 13 ኢየሱስ ክርስቶስ አምላክ ከሆነ ሁሉንም የሚያውቅ መሆኑ አለበት ብለው ካላወቅ አምላክ አይደለም። በአጭሩ ኢየሱስ ክርስቶስ አምላክ እንዳልሆነ ልንቋጫው ነው ጋ አለሽ። ኢየሱስ አምላክ ነው ብለህ ካላመንክ በመጣሹ መስፈርት አምላክ እንዳልሆነ ልንደመድመው ነው። በቃ እዚህ ጋር ክርስትና ሊያልቅለት ነው። ምክንያቱም ኢየሱስ ክርስቶስ አምላክ ነው በሚል ላይ ነው ክርስትና መሰረቱ። ነው ክርስትና መሰረቱ። ስለዚህ የመለኮት ባህሪ ምንድን ነው? እውቀት የማያውቀ ከሆነ አምላክ አይደለም ብለሻል። ያው አንድ ኢየሱስ አምላክ የሚያውቀው ነገር አለ። አሁን ማስረጃም ምን ይላል? በዚያችን ቀን ወይም ስለዚያችን ሰዓት ግን የሰማይ መላእክትን ቢሆን ልጅም ቢሆን ከአባት በቀር የሚያውቅ የለም። ያሰላም ያችን ቀንና ያችን ሰዓት ማን ብቻ ነው የሚያውቃት? አምላክ አባት። አይዋ፣ ስለዚህ ኢየሱስ ክርስቶስ አያውቅም። ልጅም ቢሆን እያለ ይናገራል አያውቅም። የሚያውቀው አብ ብቻ ነው አለ። ስለዚህ ሁሉን የሚያውቀው ማን ብቻ ነው? አብ ብቻ ነው። ኢየሱስ ክርስቶስ ውስጥ ስለዚህ አምላክ አይደለም ማለት ነው። የጌታ ሰው እናመሰግናለን። ኢየሱስ አምላክ ነው። አምላክ ባይሆን ኖሮ ለምን በስልጣኑ ቃል በስልጣኑ ቃል ሁሉን እየደግፈው እየያዘ ብሎ በዕብራውያን ጻፍ ላይ ተጽፎ ስላለ ኢየሱስ በምድር ላይ ስኖርም ሁሉንም በስልጣኑ ቃል ደግፎ እየያዘ ስለሆነ በምድር ስንመላለስ የነበረው ኢየሱስ አምላክ ነው። ደግሞም

ኢየሱስ ሰውም አምላክ ብቻ ነው ማለት ነው። ሁሉንም ያውቅ። አዎ አንተ ግን መዓል መቀበል ትችላለህ። እኔ እምነቴ ነው ኢየሱስ ሰውም አምላክን ነው። ክርስትና ይሄ ነው። አሁን በእስልምና ላይ ያለውን ጥያቄ ልጠይቅና፣ አሁን በእስልምና አንተ የዘላለም ህይወት አለ ከሞት በኋላ ጀነት መግባትን እና ሲኦል መግባትን በምን ታውቀዋለህ? ቃል ተገብቶልኛል። ቀድ አፍለሐል ሙእሚኑን አማኞችም በእርግጥም ዳኑ አራት ነጥብ አለዲነ አመኑ ቢአያቲና ወካኑ ሙስሊሚን እነዚያ በእኔ በአላህ አናገጻም ነው ሙስሊም የሆኑትን ገነትን ግቡላቸዋለሁ ብሎ ቃል በቃል ገብቶልኛል። ለሳ እነዚያ በእኔ በአላህ አምነው መልካም የሰሩትን ፀጋን ሀገር የሆነችዋን ገነትን ግቡላቸዋለሁ። ኻሊዲነ ፊሃ በርሷም ውስጥ ለዘላለም ዘውታሪዎች ናቸው። እሱ መልካም መልካም የሰሩት ናቸው። አሁን አንተ ለምሳሌ አላህን ትወደዋለህ፣ ለአላህ ትገዛለታለህ፣ ትሰግዳለህ። ለምሳሌ ሀይጣት ስራህና ገና ንስሃ ሳትገባ ወይ መልካም ነገር ሳታደርግ አጋጣሚ ብትሞትስ ወደ ትገባለህ ወደ ትሄዳለህ፣ ወደ ገነት። በስራ አይደለም በስራ አይደለም፣ እንደምትጸድቀው በስራ አይደለም። እንደገና ገነት የሚገባው በእምነት አለ በእምነት፣ በእስልምና ያለ ስራ በእምነት መጽደቅ ይቻላል። በእምነት ብቻ አይደለም፣ ስራ ሊኖረው ይገባል ሰውየው። ነገር ግን ሰውየው ለምሳሌ ዛሬ አመነን በልና ስራ የሚሰራበት ጊዜ አላገኘም፣ ሞታ ባይ ስራ የሚሰራው ይጸድቃል በእምነቱ ብቻ። እሺ፣ መልካም እኔ ጤክሶን አላውቀውም፣ እንደሰማሁት ነው የምጠይቀው፣ የራሴ እውቀት አይደለም ግን አሁን ከግራ ትከሻ የወጡት ጥቋቁሮችን ለጀነ ከነጭ ትከሻ የወጡትን ደግሞ ለገነት የምለውስ አሁን አንተ ሀበሻ ሀበሻ ከለሩ ጥቁር ምናምን ነው። አሁን ሀበሻ የኢትዮጵያ ሙስሊሞች መንግስተ ሰማይ ይገባሉ። እንደሱ አይደለም የሚለው እንደሱ አይለም። ሰው በከለሩ ገነት ጋና አይገባም። ኢትዮጵያዊ ሀበሻዊ ቢላል ሲባል ትሰሚያለሽ ያ ሀበሻ ምን ምናምን አለ ያላልኩም። አሁን ለምሳሌ ሀበሻ ጥቁር ነው። አሁን አፍሪካ ምናምን ጥቁር ነው። እነሱ ይገባሉ አይገቡ አላህ እነሱን ለገነት ለጃነብ ከሆነ ጥቁሮችን የፈጠሩ ለጃነብ ከሆነ ቀዮቹ ከገቡ ፈጠሩ የለም አዳንጭ እሺ፣ ቀድሞ አላህ ስብሃነ ተዓላ አንተን ለገነት አንነ ብሎ ያዘጋጀው የለም። ገነትና ገሃነም በስራ ነው የሚገኘው። እዚያ ጋር የጠየቅሽው ጥያቄ ላይ የሚገኘው ምንድን ነው ቀድመ እውቀቱ ነው። አምላክ በሁሉ ነገሩ ላይ አሁን ዛሬ ገስት ላይ ጋር ገብተሽ እንደምታወሪ ያውቃል። ይህን ቀድሞ ግን ሄጅና አውሬ ብሎ አስገድዶች ነው የላከሽ ወይንስ አንቺ የራስሽን ነፃ ምርጫ ፈቃድ ተጠቅመሽ ነው የገባሽው? ልጠይቀው ይሄለች ብለሽ ነው አይደል የገባሽው? አዎ፣ ልክ እንዲሁ የሰው ልጅ ምድር ላይ ስራውን የሚሰራው እና የቀጣዩ ዓለም የጣፈንታ እንዲሁ በሚሰራው ስራ ላይ እየተወሰነ እንጂ ቀድሞ አንተን ለገነት አንተን ለገሃነም ብሎ ፈጣሪ አዘጋጅቶ አይደለም። በዚያ ላይ ምንድን ነው ሀዲት የሚናገረው ከተባለ በሁሉ ነገር ላይ ገነት ማን ይግባ ጋርን ማን ይግባ ምን የሚለው ሁሉ ቅድመ እውቀት እንዳለው እየገለጸ ነው። አሁን ወደ ምን እንመጣለን? ጥቁሮች ሆነው ገነት እንደሆነ የተመሰከረላቸው እንዳሉ፣ በነግርሽስ ጥቁር ነው ኢትዮጵያዊ ሰው ነው አንተ የገነት ነህ ብሎታል ታለ ብስላ ለ ስላ ባሪያ ነው። አሁን እሺ ነቢዩ መሐመድ ነቢዩ ሰላም ነቢዩ ሰላም አሁን እርሳቸው እናንተ ስላ ስታደርጉ ሰላምታ እርሳቸው እንድታቀርቡ ታዛቸዋል አይደለም ታዲያ ለመውደት

ምናሉ ነቢያቸው ስ አላህ በምድር ላይ እርማ አድርጎባታል፣ የነብያትን አካል ሰውነት እንዳትበላ አሉ። ከአዳም ጀምሮ እስከ ነቢዩ ሐመድ ለ ላ ድረስ ያሉት የሁሉም ነብያት ስጋቸው ልክ እንደኛ ስጋ ነው ተከፍቶ ቢታይ፣ ምክንያቱም የነብያትን ሰውነት እንዳትበላ መሬትን እርማ አድርጎባታል። ስለዚህ በሰበሱ የሚባል ነገር የለም። ነብያት ሁለተኛ ሩሓቸው መንፈሳቸው በገነት ትገኛለች። ማንኛውም ሙስሊም በሚሞት ጊዜ ቀደም በምትሞት ጊዜ ወዴት ነው የምትሄደው ስላልሽ፣ ነው አርዋሑል ሙእሚኒነ ፊልጀና አሉ ነው።